በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቅዱስ ዑራኤል ዘወርኃ ጥቅምት። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በእውነት እናምናለን። በእነ ልመናውና በረከቱ ለዘላለሙ ከወዳጁ ከኔ ጋዜጠኛ ልጁ እስከነ ቤተሰቦቼ እንዲሁም ከህዝበ ክርስቲያን ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ፣ የመላእክት አለቃ ቅዱስ ዑራኤል ድርሳን ይህ ነው። አንደኛ ምዕራፍ ጥንቴሌውና መጨረሻው የማይታወቅ ካለም በፊት ካለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ያው በሚሆነ በእግዚአብሔር ስም ያለ መጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን ለሶስትነቱ እንሰግዳለን። ዳግመኛ ፍሬዎቹ በየወገናቸው እንዲያፈሩ ያደረገ እና ምድርን በልዩ ልዩ አበባዎች ስላስጌጣት ለሱን እንሰግዳለን። እኖ የበራ አበባዎች በጌትነቱ ትእዛዝ አበበ መልካም ማዛን ሰጥተዋልና፣ ሶስተኛ መጹ በቸነቱ እህልን ለምግብ ዘርን ለዘሪ ዝናምን ለሳር ይሰጣልና ለሱ ለእሱ ክር ምስጋና መገዛት ለመስገድ ይገባል ለዘላለሙ በእውነት በክርስቶስ እምነት ያላችሁ አባቶችና ወንድም ወንድሞቼ ወይ ሌዋን ሴቶች ልጆች መመኪያ ይሆናችሁ አምላክን የወለደች የቤታችን የድንግል ማርያም ወዳጆች ከሆኑ አባቶች የሰማነው መልካም ዜና ዳመኛም ልንገራችሁ፣ ስሙ ስሙ አለ። ዳመኛም የጌታችን የኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ አግኝቶ ከጻፈው የእመቤታችን የድንግል ማርያም ቅዳሴዋን ከደረሰውና ስለ መላ ክብራናት ቅዱስ ራይለም ከብዙዎች መጻፍቶች የብህንሳው ኤጲስቆጶስ ከአባሪያ ቆስቃል የተገኘው መልካም ዜና እንነግራችኋለን። ሌሎቹም የእመቤታችን እመቤታችን ድንግል ማርያም ድንግል ማርያምን ድርሳንና የአገራችን የኢትዮጵያ ቅዱሳን የታምራታቸው መጽሐፍ ሃይማኖታቸው በቀና ባብራ በቀና ባብራና ባስባ በካሌብና በገብረ መስቀል እስከናውድ ዘመን እስከናውድ ዘመነ መንግስት ድረስ የሆነው ዜና ልነግራችኋለሁ። እንዲሁም ሃይማኖታችሁ ቀና እነሱም የኢትዮጵያ ነገስታት የሆኑ ልጆቻቸው ዳግማዊ ዳዊት ና ዘርዓ ያዕቆብ በደማሪያም ወደ ማርያም እንደ ዛፍ ጥላ ና እንደ ልማላፊ የሆነውን የምድርን መንግስት የናቅፍ ወንድሙ እስክንድርም ይህን ሁሉ ዜና የነገርናችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ብለን የምንጠራው ረዳታችሁ ና መድኃኒታችሁ ስለሆነ እንድታከብሩትና፣ እንድታመሰግዱት፣ እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተ ለመርዳት ዘውት ለና ማቋረጥ ወደ እግዚአብሔር ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉስ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከ መጣ ድረስ ከዚያን እስከ ዛሬ ድረስ ከዛሬም እስከ ዘላለም ከእውነት የታወቀ ነውና፣ ስለዚህም የተመረጣችሁ ምእመናን ሴቶችና ወንዶች፣ መኳንትና መሳፍንት፣ ነገስታትና ሊቃናት፣ ካህናትና ቀሳውስት፣ ኤጲስቆጶሳትና ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት፣ እሱ ረዳታችሁና አለኝታችሁ ነውና። በእግዚአብሔር በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለት በሁለቱም ዘንድ ባለሟልነት ስላለ ሁልጊዜ ከነሱ አይለይምና ክብርና ቅርብ ክቡርና ቅዱስ ሆኖ በዚህ መልአክ የመላእክት አለቃ በቅዱስ ዑራኤል መና ከጥፋትና ና ከጽኑ ጨካኝ ጠላት ተንኮልም እንዲሁ ከድንገተኛ ሞት ትድናላችሁ። መልካም ስራ እንዳትሰሩ ከሚያስቷችሁ ከመናፍስት ርኩሳን ከክፎች አጋንንትም ኃይል በጸሎቱ ይራዳችኋልና በመከራችሁና በደካማችሁ ጊዜ የእስራኤል ነቢያት ዳንኤልና ዝራን እንደረዳቸው እናንተንም በመከራችሁና በችግራችሁ ጊዜ ይራዳቸዋልና ያድናችኋልም። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር ትእዛዙን ና ህጉን አስከባሪ ነውና ለዘላለሙ በእውነት አሜን። ሁለተኛ ምዕራፍ ቅዱስ ዑራኤል ለባሮክ ለባሮኩ ምስጢርን ሁሉ እንደገለጸለት የጌታችን የኢየሱስ ክርስቶስን መቃብር የሚጠብቅ ስሙ ባሮክ የተባለ በኢየሩሳሌም አንድ ዲያቆን ነበር። የም ዲያቆን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ ነበር። እሱም ኢየሩሳሌም የኢየሩሳሌም ጥፋትና የእስራኤል የመንግስታቸው ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበር። ከዚያም ከዚያ ጊዜ በኋላ እግዚአብሔር ጸሎቱን ማውና ስጋው ሳይፈርስ ሳይበሰብስ ሰባ ዘመን እንዲተኛ እንቅልፍን ሰጠው። የኢየሩሳሌምን ጥፋት ሳይ በእግዚአብሔር ጥበብ ሰባ ዘመን ተኝቶ ኖረ። ከእግዚአብሔር ዘንድ የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ የጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን እቹም ጎልጎልታ ወደምትባል ወደ ምትባል ገብቶ ለር ሳይቀምስ ሰዋ ሳይጠጣ 40 ሌሊት 40 መዓልት ጾመ። ከዚህ በኋላ ቅዱስ ዑራኤል ወደ እሱ መጣና አንተ ሰው ሰውነቱ ወይም ስጋን ሁሉ ጊዜ በራብ ለምን ታደክማለህ? ነፍስ ወይም ስጋ ያለ ልብ ያለል ወይም ያለ ምግብ አትቆምምና አለው። ሰው ሰው ለስጋው ተግባር መቆም የሚቻለው በመብል ነውና በመብል ነውና አንተስ በእመቤታችን ጸሎት የተመኘከውን ከእግዚአብሔር ከእግዚአብሔር ዘንድ አግኝተ የኢየሩሳሌም ጥፋት እንዳታይ ሰባ ዘመን ተኝተ የመከራው ዘመን በሰላም አሳለፍክ። አሁንም አሁን ደግሞ ምን ሌላ ነገር ከእግዚአብሔር ትፈልጋለህ? ከሱ የፈለግ ከሁሉ ተፈጽሞላልና አለው። አንተ መልካም ሰው ሆይ፣ እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥቷልና አይበቃ ምን ሰው ኩን ዓለም ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅማል ምን ይረባል ተብሎ በወንጌል ተጽፏል። ነገር ግን እስኪ በላ ሐሳብን ንገረኝ። አስተጣን በእግዚአብሔር ፊት በምትኖር በመቤታችን በአምላክናት። በጸሎቷና በሰማውል ጊዜ እያማጸነ አሳስበኛልና አለው። ያን ጊዜ ባሮክ መልአክ ታላቁ ቅዱስ ዑራኤል ዳና ዳና አጥበሙ በኔ በኔ የሚሆን ልኝ አይደለም ከሰው ሁሉ በመረጣ በሚቤታችን በቅድስት ድንግል ማርያም ነው እንጂ የአምላክ ልጅ ለኛ ለሁላችን ለአዳም ልጆች መድኃኒት እንድትሆነ ስጋዋን ለብሶ እናት አድርጓታል እና አንም፣ ጌታዬ ስለ መቤታችን ስለ ቅድስት ድንግል ማርያም ብለህ በጥቂቱ የምነግርን የምለምን ስማኝ። ለእኛ ሲ በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እንድን እንድንነጋገር ትፈቅድልኝ ዘንድ ፈቃድን ጠይቃለሁ። ቅዱስ ዑራኤልን መልሶ በል እስቲ የፈቀድከውን ነገር ሁሉ ጠይቀኝ አለው። ባሮክ መለሰና ያን ጊዜ ስለ ጳጳሳትና ስለ ነገስታ፣ ስለ ደጋጎችና ስለ ክፎች ያሳየኝ የሚስጥር ነገር ሁሉ መቼ ይሆናል? በይወሳለሁ ነው ወይስ ከሞትኩ በኋላ ነው ሲል ጠየቀው። ከዚህም በኋላ መልአኩ ቅዱስ ራኤል ያማጸንቀኝና አንተም፣ አርባ ሌሊት አርባ ማልት በመጽሁፍ የደከመው ስለዚህ ነገር ነው ነው አለው ስለዚህ ነገር ነው አለው። አሁንም የነግር ዘንድ ስማኝ። ስለ ጳጳሳትና ስለ ነገስታት፣ ስለ ደጋጎችና ስለ ክፉዎች ነገር ሁሉ ሳትጠይቀኝ እንድ ነግር አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግር ልብ አድርገ ስማ። በሊቀ ጳጳሱ ሊቀ ጳጳሳቱ ዘመን የስሙ ምልክት በ የሚል ይነግሳል ተብሎ የጌታችን የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀለሜንጦስ መጻፍ እንደ ተነገረው ይቺ ሀገር ኢየሩሳሌም እስከ ሰባት መቶ ሰባ ሰባት ዘመን ድረስ እኩሌታው ግዛቷ በአይሁድ እጅ እኩሌታው ግዛቷ ደግሞ በእስላሙ በምስር ወይም በግብጽ ንጉስ እጅ ጥቆያለች። በዚያን ዘመን በኢትዮጵያ የነገስ የነገሰው ሂኩን የሚባል ንጉስ የዚህ ሀገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊ ንጉስ የክርስቶስ ወገን የሆኑ ቅዱሳን ነገስታት ይወለዳሉ። የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛው ስሙ ደ ሲሆን የአራተኛው ስሙ የአምስተኛውም ሲሆን የስድስተኛው ዘ የሰባተኛው ወበ ሲሆን የስምንተኛው ደ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገስታት ዘመን በኢትዮጵያ ውስጥ ሰላም እና ደስታ ይሆናል። የአምላካችን የክርስቶስ መንግስታዊ ወንጌሉ በአለም ሁሉ ይልቁንም በኢትዮጵያ ሀገር ትሰበካለች። ከሰባት ሺህ አመት በኋላ በአለም ላይ ሰላምና ደስታ ይታጣል። በመጨረሻው የአረሚያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ፣ እውነትና መልካም ስራ መስራት ፈጽሞ የለም። ከመነኮሳት ማህበር ሆነ ከካናት ወገን ሁሉም ወንዶችና ሴቶችን ሴቶችም በመልካም ስራ አይሄዱም። ጻድቃን ይመስላሉ፣ ከውስጣቸው ግን ተንኮለኞችና አሰተኙ ሴሰኞችም ናቸው። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ በሰኔ 17 ቀን በእንግላይ በሉቃስ ዘመን በዓለም ሁሉ ባለሙሉ ከሰማይ እንደብላጊ ዝናብ አመድ ይዘንባል። ያን ጊዜም ከካህናት ወገን እግዚአብሔር የምስዋ የምስዋውን እግ በእውነት የሚጠብቅ ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤተ መቅደስ ይርቃል። ከካናት ወገን ንጹህ አስተማሪና ፍርዱ ቀና የሆነ ንጉስ የለምና አመድ ከዘነበ ከሁለት ዓመት በኋላ እንደ አሞር ሀገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነበ ከሰላሳ ሁለት አመት በኋላ በኋላ ነፍስና ስጋን የሚጎዳ ራብ ይሆናል። ከአርባ ዘመን በኋላ እንደገና እንደ ፈረሶች ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ በአምሳ ሰባት አመት የአረማን ጠላታቸው የሚሆን ይነግሳል። አመድ ከዘነበ በኋላ የአረማን ነገስታት አምላካችን የሰጣቸው ሰባ ሰባት ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳግመኛ መጋቢት ሀያ ዘጠኝ ቀን ጥቂቶች የከዋክብት ምልክቶች ይታያሉ። የአመዳይ ወይም ውርጭ በዘነበ በሰባ አመት በዳር ሰባት ቀን በራሱ ላይ ሶስት የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚህም በኋላ የአረማን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉስ የተወለዱት የኢትዮጵያ ነገስታት ያሸንፏቸዋል። ከሰባ ሰባት አመት በኋላ ሁለት ከዋክብት ከጻይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደን በቀደስ ኳት ቅድስት ሀገር በሆነች በኢትዮጵያ ላይ ይቆማሉ። በእነዚህ አመታት በዚችው ሀገር ውስጥ በአመዳው ዘመን የተሸሸጉት ቅዱሳኖች ሁሉ ይሰበስባሉ። አመድ ከዘነበ ከአራት አመት በኋላ የጌታችን ኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተናገረው የስሙ ምልክት ተብሎ የተመለከተው ይነግሳል። ከወንጌላዊ ማርቆስ ወንበር ተሹሞ ከወጣ ባባሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካናት ይወቱና በግብጽ ምድር ባባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ያደርጋል። ይሄውም ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች አንድ ሁሉ የታመነ ጽን የሆነ እና እውነተኛ አካላዊ ቃለ ከስጋ ጋር አንድ ባህርይ መሆኑን የሚያስረዳ ነው። አምላክን የወለደች እመቤታችን ድንግል ማርያም ወዳጅ የሆነ ሃይማኖት ከቀና ንጉስ የተወለዱ ሁለቱ የኢትዮጵያ ነገስታት ከነሱ ጋር ይገኛሉ። ከዚያም በቀናች የእስክንድር ሃይማኖት የሮምን ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ ጥጋብና ፍጹም ተላይ ይሆናል። ቀለሜንጦስ ለናቱ እንደተናገረ እናቱን ጌታችን ኢየሱስ ክርስቶስ በሐዋርያት ላይ አለቃ አድርጎ ለሾሞ ለሐዋርያት አለቃ ለአባታችን ቅዱስ ጴጥሮስ እንደነገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱ ይሰጣልእና ይህንን ቃል ዲያቆኑ አባ ባሮክ ከመላእክት አለቃ ከቅዱስ ዑራኤል ከቅዱስ ዑራኤል ተቀበለው ቅዱሳን ሁሉ ቅዱሳን ለሆኑ ወንድሞች ተናገረ ወይም ማስረዳ። እነሱም ጽፈው ለዘላለም መስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎልጎልታ ውስጥ አኖሩት። ይህ መልአክ አለቃ ቅዱስ ዑራኤል ድርሳነ አመጣጡን ዜና በጥር ወር አስቀድም እንደተናገር አሁንም ዳግመኛ እናገራለን። ይህ መጽሐፍ ወደ ሀገራችን ወደ ኢትዮጵያ ያመጣ አምላክን የወለደች የቤታችን የድንግል ማርያም ቅዳሴዋን የደርሰላት በቁስጥንጥንያ ውስጥ በምትገኝ የብን ሰው ኤጲስ ቆጶስ አባሪያ ቁስ ነው የመጣም የአክሱም ገበዝ የሚሆን እንበረም ሊቀ ካህናት በነበረበት ጊዜ ሁለቱ የኢትዮጵያ ነገስታት አብርሃና አጽብሐ በነገሱበት ዘመን ነው። ከዚህም በኋላ የኢትዮጵያ ነገስታት አብርሃና አጽብሐ፣ በኋላም ንጉስ ጋር ተቀበሉት። በጣም ዜማው አንደበቱ ያማረ ካህኑ ያሬድና አለም ቀ፣ የሮሙ ንጉስ ጻድቁ አባረጋይ ከንጉሱ ከገብረ መስቀል ጋር ጻሉይ መጻፈ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችንን ፈለግ የምንከተልና አምላክን የወለደች የቅድስት ድንግል ማርያም አማላጅነት ተስፋ የምናደርግ ምናደርግ እንዲህ የቅዱስ ዑራኤል የቅዱስ ዑራኤል የረድኤቱ ኃይል የምንጠባበቅ ሁላችንም ይህን መጽሐፍ ለማንበብና በጸሎቱም ለመጠቀም ከፍ ከፍ ለማድረግ ሕሊናችን የተዘጋጀ ይሁን። ይህን የመላእክት አለቃ የሆነ ሊቀ መላእክት የቅዱስ ዑራኤል ዜና መጽሐፉን ከልብ ለሚወዱ ሰዎች በዚህ ዓለም ሆነ በወዲያኛው ዓለም ክብርና ጸጋን ሰላምንና ደስታን በእውነት ያጎናጽፋቸዋል። ለዘላለሙ አሜን። በእግዚአብሔር ቸርነትና በመላእክት አለቃ በሊቀ መላእክት በቅዱስ ዑራኤል አማላጅነት ይህ ሊቀ መላእክት የቅዱስ ቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን ለእኛም ለኃጢአተኛ ልጆቹ ለሕዝበ ክርስቲያን ይቅርታና ምረትን ይደረግልን፣ ለዘላለሙ አሜን። አሚን አሚን፣ ይደረግልን። እኔ በጓደኩ በተሳሳትኩት ቃላት በገደልኩት በሸራረፍኩት ሁሉ ሊቀ መላእክት ቅዱስ ዑራኤል አባቴ አማቱ አቃንቱ ባርኮ ቅዱስ ይቀበለን። ባርኮ ቅዱስ ተቀብሉ የኃጢአታችን መደምሰሻ የመንግስት ሲመሙር ሻይ ደብሉስ ድመሻ ያደርግልን። አምላከ ሊቀ መላእክት ቅዱስ ዑራኤል ጸሎተ ልመናችንን ባርኮ ቅዱስ ይቀበለን። አምላከ ቅዱስ ዑራኤል እኛ ጻፈኛ ልጆቹን ስለ ቅዱስ ዑራኤል ብሎ ይቅር ይበለን ስራ ይማረን በለን ሰላም

አሚን አሚን አሚን ይደረግልን።